እፎይን እንግደል ብሎ መነሳት ወይስ ለሚያነሳቸው ጥያቄዎች የሚመጥኑ መልሶችን አዘጋጅቶ መቅረብ የቱ ነው የሚበጀው? የሸሪአ ሀገር ብትሆን የችን አንገቷን መቅላት እኮ ነው፣ ሙርተት እኮ ነው። እሺ እፎይን ለምንድ ነው የምንቃወሙ? ነው ሙርታድ ሙርሙርታት ሲጀመርም እንዴት ለዲን ጥሩ ነገር ያስባል እንደ እስለምናራሱ ሙርታድ የሆነ ሰው የሸሪአ ሀገር ብትሆን የችን አንገቷን መቅላት እኮ ነው፣ ሙርተት እኮ ነው። እንዳትሰናከሉ ይህን ተናግሬያችኋለሁ። ከምኵራባቸውም ያስወጧቸኋል ከዚህም በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንዳገለገለ የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከእናንተም ጋር ስለነበርሁ በመጀመሪያ ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም አለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለመሄድ ከዚህም በኋላ ስለማያዩኝ ነው፣ ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። እውነት ነው። እኛን የገደለ እግዚአብሔርን ያገለገለ የሚመስልበት ጊዜ መሐመድ የሚባል ሰይጣን በውስጡ እንዳለና እንደሚመራው ቁርአንና ሐዲሳት የመሰከሩለት ሰው በአረብ ምድር ላይ በተነሳ ጊዜ ተገልጧል። መሐመድ የሰይጣን መልእክተኛ እንደሆነ የመሰከረው እራሱ መሐመድ እንጂ እኛ ክርስቲያኖች ወይም መጽሐፍ ቅዱስ አይደለም። ኢየሱስ ግን ቀደም ብዬ ካነበብኩላችሁም በተጨማሪ እንዲህ ሲል ተናግሯል። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም ማሰማሪያም ያገኛል። ሌባው ሊሰርቅ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል፣ ወይም አሳልፎ ይሰጣል። በዚህ ሳምንት ምንድነው እየተካሄደ ያለው? እስኪ የተወሰኑ ቪዲዮዎችን ላስደምጣችሁ። የሸሪአ ሀገር ቢትሆነ የችን አንገቷን መቅላት እኮ ነው። ሙርተት እኮ ነው። እሺ እፎይን ለምንድን ነው የምንቃወሙ ነው? እኛ ሙርታት ሲጀመርም እንዴት ለዲን ጥሩ ነገር ያስባል ነው? እንደ እስልምና ራሱ ሙርታት የሆነ ሰው የሸሪአ ሀገር ቢትሆነ የችን አንገቷን መቅላት እኮ ነው። ሙርተት እኮ ነው። ማለት የሸሪአችን ላይ የሌለውን ነገር ላይ ታሪያ ዋሸንኛ ምንድን ነው ውሸታችን? እስኪ ምንድን ነው የእፎይ ውሸት? እዚህ ጋር ከቁርአኑ ውጪ ሪፈር አድርጎ ያወጣው ከየት ነው ነው ከእናንተ መጽሐፍ አይደለ? ወይም ይኸው ሙርተድ የሆነ ሰው ወደኋላ የተመለሰ ሰው ተስፋው አንገቱ መቀላት ብቻ ነው አልበቃል ራሱ አስራት ነው አንገቷን መቀላት ነበር የሸሪያ ሀገር ቢሆን ሸሪያው ቢፈቅድላቸውን ለማለት ነው ኢትዮጵያ ግን የሸሪያ ህግ ተገዢ አትሆንም ክብር ለመድኃኔ ዓለም እንደነሱ አስተሳሰብ ከሃዲዎች እንደሚሏቸው ከሃዲዎች ወይም ደግሞ ከእስልምና የወጡ ሰዎች ምንም ያክል ተስፋ እንደሌላቸው ማስረጃ ነው። ክርስትና ውስጥ እግዚአብሔር አምላክ ለምን ተመለስክ ለምን ወደ ዓለም ገባ ብሎ አያውቅም። ማንንም አስገድዶ አያውቅም። ዓለምን ፈልጎ የሄደ ዴማስ እንኳ አሪያ ቅዱስ ጳውሎስ ዴማስ ይህንን ዓለም ትቶኝ ይሄዷላል አንገቱን አንቄ የመልሶ አሉ መብቱን ጌታችን ኢየሱስ ክርስቶስ ሕይወት እንዲበዛላችሁ እንድትረፈረፍላችሁ መጣዋል። ስለዚህ እንግዲህ እግዚአብሔር ይሆናችሁ ምን ማለት እንችላለን። በማስረጃ እንደዚህ እይታ እያሳየን እፎይ እፎይ የምትሉት ነገር ነው። ግራ የሚገባው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ከሚል ዓለምን ያሸነፈ ማን ነው? ዓለምን ያሸነፈ የለም። ኢየሱስን የእግዚአብሔር ልጅ ነው ያለ የዘላለም ሕይወት አለው።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 ዛቻ ለፍርድ ያቅርቡልን እንላለን። ስሙት እስኪ ምክንያቱም ፍትሃዊ ከሆናችሁ እፎይን ብቻ ሳይሆን ይሄን ሰውንም ለፍርድ ማቆም አለባችሁ። ፍርድ ቤት መቆም አለበት። ሙስሊሞች እንድትከሱት ክሱን ለእናንተ እንሰጣለን። ምክንያቱም እናንተ ስድቡን እንጂ ሰውየውን ይሁን ካልጠላችሁ ይሄ ኡስታዛችሁም እየተሳደበ ነው። እሱም ለፍርድ ያቅርቡት። ኦሆላ እና ኦህሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። መልሱን አምጣ ዝሙቱ ነው አይደለም? ይሄ አዘወጣው ባለጌ፣ ዝሙቱ ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻ ነህ። አንተ እኮ እኔ ልክ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እዚህ ጋ እግዚአብሔር ዲስቨርጅ አድርጓት፣ ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት፣ ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል በእርግጥ ይህንን የሚወነጅል ሊሆን የፍታ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል። ጋች ነው ያንተ አምላክ ኢየሱስ። ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ስለዚህ ክሳችሁን ምን ጠብቅ ይሆናል እፎይ ብቻ ሳይሆን ኡስታዝ መሐመድ ከድር ኡስታዝ ኡስታዝ መሐመድ ከድር ለፍርድ እንዲቀርብ እናንተው እንድትከሱት እንፈልጋለን። ምክንያቱም ሲሳደብ ሰምታችሁታል፣ እግዚአብሔርን ሲያንቋሽሽ ሰምታችሁታል። እንግዲህ ፍትሐዊ ከሆናችሁ እውነትን የምትፈልጉ ከሆነ እሱን በክስ ማቅረብ አለባችሁ። ሻሎ ላሞቹ ለተጠየቀው ጥያቄ መልስ ምስጠት ሲያቅታቸው እንግዲህ በጉልበት መሄድ ከጀመሩ ትንሽ ሰንበት በት ብለዋል አሁን ደግሞ ግብረ ኃይል አቋቁመናል ብለው ግብረ ኃይል አቋቁመው ወሮ በላ ነፍሰ ገዳይ አደራጅተው ወንድማችንን እየፈለጉት ነው። እኔ የአእምሯቸው ያለማደግ ህመም ያሳስበኛል። ለውይይት ጋበዛቸው እምቢ ያሉ ተሸማቀቁ። ስለዚህ ትሸማቀቃላችሁ አለ። ምን ያርገ ልጅ ካልተሸማቀቃችሁ ተወያዩ። እናንተ ሐዋርያው ጳውሎስን እየተሳደባችሁ በላይባችሁ አልዋላችሁም። እግዚአብሔርን አልተሳደባችሁም። እናንተን እንግደላልን እኛ አላልንም። ለምን ለጥያቄዎቻችሁ እኛ መልስ አለን። አንፈራም። ሰይፍ የሚያስነሳን ነገር የለም። እናንተ ግን ፈሪ ናችሁ፣ ሽንታም። ስለዚህ ፈሪ ስለሆናችሁ በጉልበት ዝም ለማስባል ትሞክራላችሁ። በጉልበት ደግሞ ማንንም ዝም አታስብሉ። በጣም አስቸኳይ ነው።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 በጣም የሚገርም አይነት ዘመቻ ተከፍቶበታልና እረፍት እንዳያገኝ ተረጋግቶ እምነቱን እንዳያቅብ እና ሰላሙን እንዳያጣ በሚያደርግ መልኩ ሕግና ሕግ የሆኑ ለራሳቸው ቲክቶክ ላይ የተሰየሙ አንዳንድ አክራሪ ሙስሊሞች በሰላም ወጥቶ እንዳይገባ በዚህ መልክ ሲያዋክቡ እያየን ያለ ነው። ይሄ ግለሰብ ህዝቡን በጣም በሚገርም ሁኔታ ለአመጽና ለረብሻ እያነሳሳ ያለ ግለሰብ ነው። እንደሚታወቀው እዚህ ሚዲያ ላይ ኢስላሚክ በሆኑ ነገሮችና ክርስትናን በተመለከተ ከተለያዩ እምነቱን እናቅባለን ከሚሉ ሙስሊም ወንድሞች ጋር የሚመጡ ከሆነ ብዙ ጊዜ ጥሪ ስናቀርብ አይመጡም። የሚመጡ ከሆነ ውይይቶችን እያረግን መቆየታችን የሚታወቅ ነው። ነገር ግን አሁን ላይ እየተደረገ ያለው ምንድነው? የተለያዩ ርዕሶች ቀርበው መጥተው መሞገስ ሲያቅታቸው፣ በዛቻ በግድያ እያስፈራሩ ክርስቲያኖች እምነታቸውን እንዳትፋፉ ማነቆ የመሆን አይነት ነገር እየተደረገ ነው ያለው ማለት ነው። የብሽሽቅ ከተባለ እንግዲህ ከሙስሊሞች የሚበልጥ የለም በእንደዚህ አይነት ነገር ላይ ምክንያቱም ክርስትና ላይ በየቀኑ ፎቶዎችን እያመጡ ምስሎችን እያመጡ ራሳቸው የሳሏቸውን ነገሮች እያመጡ? ከክርስቲያኖች ጋር የማይሆን ሰጣገባ ውስጥ የሚገቡት እዚሁ ሚዲያ ላይ የምናውቃቸው ሙስሊም አቃቢያን ናቸው። ስለዚህ ሰላም ባለበት በሰላም መንገድ እፎይም ይሁን ሌሎች እስልምና ላይ የሚሰሩ ልጆች አንዳቸውም እንደዚህ አይነት አመፅን የሚያነሳሳ ነገር ሲያደርጉ ተመልክተን አናውቅም። ነገር ግን አንድ ጣት ወደ ሌላኛው ቡድን የሚጠቆም ከሆነ እነሱ ጋ ቢሆን እንደዚህ አይነት ነገር ማግኘት ቀላል ስለሆነ ማለት ነው። ስለዚህ ክርስቲያኖች የሆናችሁ በሙሉ በክርስትና ጥላ ውስጥ ያላችሁ በሙሉ እንዲህ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። አገሪቱ የሸሪዓ ሀገር አይደለችም፣ ኢስላሚክ ስቴት አይደለችም። የትኛውም ክርስቲያን ልክ ሌሎቹ የዓለማችን ክፍሎች ላይ እንዳሉ በስደት ውስጥና በመከራ ውስጥ እንዳሉ ክርስቲያኖች ቢያንስ ፍሪደም ያለበት ሀገር ውስጥ እስካለን ድረስ በዚህ መልክ ተሳቀል ልንኖር አይገባም። ማንም ተነስቶ ደግሞ እንደዚህ ሊያስፈራራን አይገባም። ስለዚህ ያለንን ዲኖሚኔሽን ወደ ጎን ትተን በዚህ ሰዓት ሸሪአን ካልመሰረትኩ የሚል ክርስቲያኖች ነፃነታቸውን የሚያሳጣ የሚገቡበትና የሚወጡበትን ቦታ በመከታተል ነጻነታቸውን የሚገድብ አይነት እንቅስቃሴ ባለበት በዚህ ሰዓት ሁላችን በአንድነት ልንቆም ይገባል። ከወንድማችን እፎይ ጎን ልንቆም ይገባል። ይሄ ልጅ አይደለም አንዳች ሕይወቱ ላይ የሆነ ነገር ቢደርስ ጉንፋን ቢይዘው ወይም በጣም ቀለል ያለ ነገር እንኳን ተደረገበት ቢባል ከነዚህ ልጆች አንወርድም ማለት ነው። ምክንያቱም የግድያ ዛቻ እያቀረቡ ያሉት እነማን እንደሆኑ ስለሚታወቁ ማለት ነው። ስለዚህ ከወንድማችን ጎን በአንድነት እንቆማለን። ስለዚህ ሁላችንም እኛም እፎይሽ ነን እኔም እፎይ ነን እያልን ኮሜንት ላይ እናሰፍራለን ማለት ነው። ተባረኩ። ልብ ብላችሁ ስሙኝ። በተለይ ደግሞ የእስልምና እምነት ተከታይ ወገኖቼ ብታደምጡኝ በጣም ደስ ይለኛል። እፎይ ወንድማችን በጣም በተደጋጋሚ የሚያደርገው አንድ ልዩ ነገሩ ብዬ የምለው ምንድን ነው? እያንዳንዱ የሚያነሳቸው ጥያቄዎች የሚመዘዙት ከእናንተው መጽሐፍት ነው ብትኖሩ ተብሎ የተባለውን ሕይወት እንደ አጠቃላይ የእምነቱ ስሪት የሆኑ ጉዳዮችን ከመጽሐፍቱ ነቅሶ በማውጣት ይሄ ነገር እንዴት ነው ብሎ ይሞግታል፣ ወይም ደግሞ አስተያየቱን ይሰጣል። ባልተጻፈ ነገር የሞገተበት አንድም ቀን የለም። እናንተ ግን በተጻፈ ነገር ለመሞገት ያላችሁ ቁርጠኝነት በጣም የቀዘቀዘ ነው። ቀጠሮች ይቀጠራሉ፣ አትገኙ። ከመገኘት ይልቅ እዚህ ና ትሉታላችሁ። እዛ ቢመጣ ጥያቄውን ቢጠይቃችሁ እሱን ታስወጡና እናንተ የምትፈልጉትን ነገር ትናገራላችሁ። ይሄ በጣም ትክክል ያልሆነ ነገር ነው። እፎ እየሄደበት ያለውን መንገድ በትክክል የተረዳ አንድ ሙስሊም እውነት ለመናገር ይሄ ነው መልሱ ብሎ መገኘት መቻል ይጠበቅበታል። አየን ሰማን በዚህ መንገድ የሚመጣ የለም ብትችሉ ከዚህ በኋላ የሚመጥኑ የሆኑ የውይይቱን ምላሾች ይዛችሁ መቅረብ በማስረጃም ተመርኩዛችሁ መሞገት በጣም የተሻለ አማራጭ ይሆናል ብለን እንላለን በተረፈ ግን እፎይን እንገላለን የሚል ዛቻ ካለ ግን ሁሉም ባለማዕተብ እፎይ ነው